ም ሁኔታ ሶስቱ ምንነኛው ወንስ እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። እንዴት ዋላችሁ? እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? እ ማን ማነው ዛሬ የቀደመው አንደኛ የወጣው ማን ነው? ስቆይ እንድንንትን አላሳየኛ አለ እንኳን ደህና መጣችሁ ሁላችሁም እንኳን ደህና መጣችሁ በእውነት እሺ ጨልሟን እንደ እኔ ጋ ጨለማ ነው ይታያል እኔ ጋ ያለው እንኳን ደህና መጣችሁ፣ ሁላችሁም እንኳን ደህና መጣችሁ። ስ እንትን ማይልኮን እሱን እስኪያጥፍ ኔትወርክ አይደለም። እሺ፣ አይመጣ አልመጣም፣ እንደ አልመጣላችሁም። ስቲ ቆይ ራም ሰላም ብላለች ወለተ ብርሃን ወለተ ብርሃን ከዛ መሰረት ሰላም ብላለች። ከዛ ቃልዬ አዳነች ሰላም ብላለች። አዳነ ነው አዲሻ ነው ይቅርታ፣ በጣም አዲሻ ነው። እሺ እሺ፣ እንትኑ ላይ ይ በደንብ አልታየ ብሎ ነው ይሞ እያስቸገረኝ ነው። እሺ ሁላችሁም እንኳን ደህና መጣችሁ። ይቅርታ አንዴ ስልኩ እንትኑ ኮምፒውተሩ ላይ እንትናችሁ አይታየኝም እና በሌላ ስልክ እንትን የምትጽፉትን እንዳየው በሌላ ስልክ እየገባሁ ነው። እሺ ራም አዎ፣ አንደኛ ናት። በነገራችን ላይ ወለተ ብርሃን አንደኛ ናት። አንደኛ አንደኛ የሆነውን እንትን እናደረግ አይደለ? ፒን እናደርጋለን። ስለዚህ ዛሬ አንደኛ ወለተ ብርሃን ናት። ወለተ ብርሃን ኦኬ። እኛው ፒን አያደርግም።